ያ ይሄ ስክሪኒንግ እንግዲህ በጣም ያስፈልጋል። ሁለት ነገሮችን ላንሳ። የመጀመሪያው ስክሪኒንግ አስፈላጊ ነው አይደለም የሚለውን ነገር ትንሽ መጥቀስ ያስፈልጋል። ሁለተኛው ደግሞ ያው የጤና ጥበቃ ሀሳቢ ምን ይመስላል ስክሪኒንግ በተመለከተ የሚለው ነው፣ ምን ያህል ኢንፍሉዌንስ ማድረግ ይቻላል የሚለው ወደዛ ጉዳይ ስለሚወስደን ማለት ነው። ስክሪኒንግ በጣም አስፈላጊ ነገር ነው። ይሄንን እንግዲህ እኔ ወደ ዩኤስ የመጣሁት በቅርብ ነው ከመምጣት በፊት ጥቁር አንበሳ የኦንኮሎጂ ትሬኒንግ ላይ ስለነበርኩኝ ብዙ ታማሚዎችን የማየት እድሉ ነበረኝ። እዚህም ከመጣው በኋላ ደግሞ እጅግ ብዙ ታማሚዎችን እንደዚሁ እያየውን ያለውት እና የሁለት ዓለም ያሉ ታማሚዎች ምን ይመስላሉ የሚለውን ልዩነት በእነዚህ ባሳለፍኳቸው ወደ ሰባት ስምንት የሚሆኑ አመታቶች ውስጥ እያየሁት ነው። ፒክቸር ዲፍረንስ ማለት ነው። ጥቁር አንበሳ ያለው በጣም ብዙ የጡት ካንሰር አይተናል። ማንም ሰው ያው ጥቁር አንበሳ ያለ ሰው ያያል፣ ብቸኛ የአገሪቱ ተቋም እንደመሆኑ እርግጠኛ አይደለም አንድም ሰው በስክሪኒንግ ማሞግራም በሽታው ታውቆለት የመጣ ሰው ስለማየቴ። ሁሉም ሰው በጣም ትልቅ እባጭ ብቻም ሳይሆን ጊዜ ወስዶ የቆሰለ የአብዛኛው ሰው እንደውም መኩሰልም አልፎ ወደ ሌላው ሰውነቱ የተሰራጨ በሽታ ወይም የጡት ካንሰር ይዞል የሚመጣው ወደ ተቋሙ። እዚህ ስታቲስቲክሱ ምን ያሳያል? በአብዛኛው ደረጃ ሶስት ደረጃ አራት ላይ ናቸው። የተወሰኑ ደረጃ ሁለት ላይ የሚመጡ አሉ። የጥቁር አንበሳን ታማሚዎች ስንመለከት፣ ወደ አሜሪካን ከመጣ በኋላ ደግሞ ያሉ ታማሚዎችን ሳይ በእርግጠኝነት አንድ ታማሚ አይቻለሁኝ። በእባጭ ጡቷ ላይ ኑሮ የመጣቸው ወደ ተቋም። እስካሁን ካየኋቸው ፔሽንቶች ሁሉም ሰው በስክሪኒንግ ማሞግራም ገና የማይታይ በሽታቸው ተገኝቶላቸው የመጡ ናቸው። ሁሉም ሰው ማለት ነው። እኔ ባየሁት ነው እንግዲህ። አንድ ሰው አይቻለሁ። ያም አንድን ሰው ምክንያቶች ላነሳ እችላለሁ። እድሜያቸው በጣም የገፉ ታማሚ ናቸው። ምክንያቶች ያሉት እሱም ቢሆን ማለት ነው። ይሄ ወደ ምን ይመጣል? ወደ አውትካም ይመጣል። ኤርሊ ብረስ ካንሰር እንግዲህ በማሞግራም የሚያዙ በኋላ ንነካካ ይሆናል። ዳክታል ካርሲኖማ ኢንሳይቱ የሚባል አለ ገና ኤርሊ ሆኖ ዲቴክት የሚደረግ ወይም በጣም ኤርሊ የሆነ ብረስ ካንሰር ነው። እነዚህ ናይንቲ ናይን ፐርሰንት ነው የመዳን እድላቸው ዘጠና ዘጠኝ ፐርሰንት ሙሉ በሙሉ ፈውስን ያገኛሉ ወይም በእኛ ቋንቋ ኪውር ይደረጋሉ ያንን ኢምፕሊኬሽን ነው ይዞ የሚመጣው ደረጃ ሶስት ላይ የደረሰ ሰውስ ሀምሳ ፐርሰንት ነው የመዳን እድሉ ማለት ነው ከአርባ ስምንት ፐርሰንት እስከ ሃምሳ ሁለት ፐርሰንት ይወስዱታል ግን ሀምሳ ሀምሳ ፐርሰንት ይሆናል ኢቨን ጥሩ ህክምናን አግኝቶ ራሱ የተወሰነ ትግሎች ናቸው 50 ፐርሰንቱን ጥሩ ትግል አድርገን እንፈውሰዋለን የተበተነ ካንሰር ባደጉት ሀገር የተወሰኑትን ኪውር ማድረግ የሚቻልበት ሂደት አለ። በእኛ ሀገር ያ አልሞስት ኢምፖሲብል ነው። እንግዲህ ስክሪኒንግ ያንን ኢምፕሊኬሽን ነው ይዘ የሚመጣው። በስክሪኒንግ ዲቴክት ወይ በስክሪኒንግ የታወቁ የጡት ካንሰሮችን የመፈወስ እድሉ በጣም ከፍተኛ ነው። የእኛ እናት እህቶች ደግሞ እስኪያብጥ ማበጥ ብቻ አይደለም ከሶሻል ነው ያለባቸው ብዙ ችግሮች ስላሉ ወደ ተቋም የመምጣቱ ሂደት ትንሽ አስቸጋሪ ነው። መቼም አሁን ጥሩ ስራዎች እየተሰሩ ነው አዌርነሱ ላይ። እንደዛ ሁኖ የሚመጡት ጊዜ ወስደዋል እና ትግሉ ብዙ ነው፣ ወጪውም ብዙ ነው። ከወጪም አንጻር ማለት ነው ኬሞቴራፒውም፣ ሰርጀሪውም፣ ሬዲሽን በጣም ብዙ እናወጣለን። ደረጃ የጨመረ ማለት ነው። እና እንደ ሀገርም ኮስት ኤፌክቲቭነሱ ያው በስክሪኒንግ ሲሆን ይቀንሳል። ሶ ይሄ ወደ ጤና ጥበቃ እሳቢ ወስደናል። እኛ ሀገር ላይ ስክሪኒንግ ፕሮግራም የለም ለጡት ካንሰር እና ያለምን አልተጀመረም የሚለውን ማለት ነው። አሁን ዶክተር ወንጌል ያነሳቻቸው ነገሮች እኔ ደስ አሰኝተውኛል። እኔ እዛ ያለው እንግዲህ አራት ዓመት በፊት ማለት ነው ማሞግራም የሚባል በመንግስት ተቋም ውስጥ አልነበረም። አንድ ሁለት የሚሆኑ አዲስ አበባ ላይ ነበሩ በግል ተቋም አሁን ግን ጥቁር አንበሳ አንድ አለው፣ ጳውሎስ ሁለት አለው። የግል ተቋማቶችን ቁጥር ጨምሯል። በጣም ትንሽ ነው ግን ተስፋ ይሰጣል። እንደ ጤና ጥበቃ የሀገራችን አቋም ፕሪቨንሽን ላይ ያተኮረ ነው ወይም በሽታ መከላከል ላይ። ይህ የሚሆንበት በመከላከል በቀላሉ ወጪ ብዙ ስራ መስራት ይቻላል፣ በማከም ግን ወጪው በጣም ውድ ስለሆነ መንግስት አይችለውም የሚለው ነው እና እንግዲህ ያንን ተከትሎ መንግስት ጥሩ አቋም ወስዶ ወደ ማሞግራፍ ስክሪኒንግ ይመጣሉ የሚል እሳቤ አለኝ። ምን አይነት አቋም እንዳላቸው እርግጠኛ አይደለም፣ እየሰማሁት ነገር ስለሌለ። አንድ ችግር አለ፣ ወደ ካንሰር ሲመጣ እንደዛም ነው። እንደ ሌሎቹ የመከላከል በሽታ አይደለም። ማላሪያን ወይም ሌላ የኢንፌክሽን በሽታዎችን መከላከሉ ኢዚ ነው። ካንሰር ጋር ሲመጣ ፍራቻው እንዲሁ እባጩ ራሱ ኑሮ የሚመጡትን ማከም እየቻልን አይደለም። በቂ የሆነ ተቋማት፣ በቂ የሆነ የሰው ኃይል፣ በቂ የሆኑ ማሽኖች ስለሌሉን ረጃጅም ሰዓት ይጠብቃሉ። እነዚህን እንኳን ማከም ካልቻለን በስክሪኒንግ ከጨመርነው ቁጥሩን እንዴት መሸከም እንችላለን? የሚል ፍራቻ ጤና ጥበቃ ጋር የተወሰነ ባለሙያዎችም ጋር እንዳለ አውቃለሁኝ እና በተወሰነ መልኩ ሼር አደርጋለሁኝ። አቅማችን ደካማ ነው፣ ግን እንዲህ መቀጠል አለበት ብዬ ግን አላምንም። አሁን ነገሮች በብዙ እና በፍጥነት እየተቀየሩ ስላለ የግል ተቋማቶችም ጠንከር ብለው ስራ መስራት እየጀመሩ ነው። ካንሰር ላይ የመንግስቱም አቅም በተወሰነ መልኩ እያደገ ስላለ ማሞግራም ሰርቪስ መንግስት ወደ ሁሉም የሀገሪቱ ክፍሎች ማስፋፋትና ቢችል ቢጀምር ኔት ኢፌክቱ ለመንግስትም ወጪ ይቀንሳል። ብዙዎቹ ብዙ ኬሞቴራፒ፣ ብዙ ታርጌትድ ኤጀንት፣ ብዙ ሬዲሽን የማይፈልጉ ይሆኑና አጠቃላይ ያለውን ወጪም ይቀንሷል። ለእናት እህቶቻችን ግን ትልቅ የሆነ በሕይወት የመኖር የመቆየትን ፈውስ ይዞላቸው ይመጣል ብዬ አምናለሁ።